የማቀርብበት ቻናል ነው እና ላይክ እያደረጋችሁ ሰብስክራይብ ላላደረጉት ቤተሰቦቹ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላይክ ሼር ማድረጋችሁን አትርሱ። ባረከ ላሁ ፊክ ለምትሰጡኝም ማስተያየት አመሰግናለሁ። አላህ እጀዛችሁን ይክፈልልኝ እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት ምንድን ነው ወደ የሚቀጥለው እገባለሁ ማለት ነው ኢንሻ አላህ ዛሬ ይዤላችሁ የመጣሁት ዩቱብ ለመክፈት ምን ምን ያስፈልጋል የሚለውን ልነግራችሁ እና ላካፍላችሁ ነው የመጣሁትኝ፣ ማለት ነው ኢንሻአላሁ ተዓላ። ሶስት ነገር ያስፈልገናል ዩትዩብ ለመክፈት እና ለመስራት ሶስት ነገር ያስፈልገናል ማለት ነው እና እሱ ምንድን ነው ካላችሁ፣ አንደኛውና ዋናው ነገር ስልክ ነው። ማንኛውም ስልክ ይሁን። በዚህ ሰዓት መቼም ስልክ የሌለን የለም፣ ሁላችንም አለን ብዬ አስባለሁ ማለት ነው። እና ስልክ ካለ አንደኛው ነገር እሱ ነው። ሁለተኛው ደግሞ ሲቀጥል ምንድን ነው ካላችሁም ኔት ነው። ኔት ወይም ዳታ የምትጠቀሙ አላችሁ። በተለይ በተለይ ደግሞ የማዳም ቅመሞች ማለት ነው። ዝም ብለን ስልካችንን ያልሆነ ቦታ ሰዓታችንን ከምናቃጥል ዩቱብ ብዬ ከፈትን ማንኛውም ሰው እንደሚያገኘው ገቢ እያገኝን እኛ፣ ያስተምራል፣ ይጠቅማል ያልነውን የህይወት ታሪካችንንም ሊሆን ይችላል። ምግብ የምንሰራ ደግሞ ስለ ምግብ አሰራር ሊሆን ይችላል። የተለያዩ ያስተምራል ብላችሁ የምትሉትን በማካፈል የራሳቸው የሆነ ገቢ ሊኖራቸው ይገባ ይገባል ማለት ነው። እና ሁሌም በማዳም ኩሽና ከምንቃጠል በየሀገሩ እየተሰደደን ሁላችንም ከምንቃጠል የራሳችን የምንለው ነገር ይዘን አገራችን ገብተን በነጻነት እየተንቀሳቀስን መስራት የምንችልበት ቻናል ነው ማለት ነው ዩቲዩብ ቻናል እና፣ ይህ ሁለቱ ነገር ወሳኝ ነው። ሶስተኛው እና የመጨረሻው ደግሞ ስልክ ቁጥር ያስፈልገናል። ስልክ ቁጥር የሚያስፈልገው ምንድን ነው? ቬሪፋይ ለማድረግ ማለት ነው። ዩቲዩብ ስቱዲዮ ወይም በዩቱብ በኩል ቪዲዮ ዳው ለመጫን ስትፈልጉ ግዴታ ቬሪፋይ መሆን አለበት። ቬሪፋይ ለማድረግ ደግሞ ግዴታ ሲም ያስፈልጋል። በሲማችሁ የሚገባላችሁ ኮድ አለ እሱን ካስገባችሁ በኋላ ስለሆነ ቪዲዮ መጫን የምትችሉት እና እሱ ያስፈልጋል። ይሄ ሶስት ነገር ካለን ዩትዩብ ብሔር አይጠይቅም፣ ሃይማኖት አይጠይቅም፣ ዘር አይጠይቅም። ነጭ ቀይ፣ ጥቁር አይልም። መስራት እስከቻለን ድረስ በስርዓቱ በዩትዩብ ህግ በእሱ ህግ እና ደንብ ከሰራን የማይከፍልብን ምንም አይነት ምክንያት የለም ማለት ነው። እና ሌሎች ፕሮግራምን እያየን የሚያስቅ ፕሮግራም ምን እያልን ጊዜያችንን የምንፈጃለን ማለት ነው። ስለዚህ እኛም ሰው የደረሰበት መድረስ አለብን። ሰው እንዴት ሆኖ ነው በይቶ ቢዝነስ እያገኘ የሚሰራው የሚለውን ቆም ብለን አስበን መክፈት አለብን። የተማረ ዲግሪ፣ ዲፕሎማ አይጠይቅም። ዋናው ነገር አማርኛ ማንበብ ወይም ደግሞ በምንአቀው ቋንቋ ማንበብ እና መጻፍ ከቻለን ምንም ሌላ የሚከብደን ነገር የለም ማለት ነው። ስለዚህ አልሆነ ቦታ ላይ ዳታ ኔት ያለንስ አለን ኔት የሌለን ደግሞ ዳታ ሞልተን በየወሩ ቢመነዘር በኢትዮጵያ ሶስት ሺ አራት ሺ እየከፈልን በየወሩ የምንሞላ ቅመሞች አለን። ያንን ሞልተን ግን በአግባቡ አንጠቀምበትም። ጊዜያችንን የምናሳልፈው ቲክቶክ ላይ የሰው ቪዲዮ በማየት የተለያዩ ነገሮችን ፌስቡክ ላይ በመቀመጥ ጊዜያችንንም ብራችንንም የምናባክን አለን እና ምን ልላቸው ፈልጌ ነው፣ ይሄን ጊዜያችሁን ተጠቀሙበት እንጠቀምበት ማለት ነው። ዩቱብ ከከፈተን በኋላ ደግሞ ምን አይነት አይዲያ ይዘን እንቅረብ፣ ምን የምናወራው ነገር አለን ልትሉ ትችላላችሁ። ኤኒቲንግ ማንኛውንም ነገር ማውራት ትችላላችሁ። ለምሳሌ ካልን ስደት መተን ያጋጠመን ነገር ይኖራል። እሱን ለማያውቁት ልጆች፣ አዲስ ለሚመጡት ልጆች በማካፈል ሊሆን ይችላል። እዚህ ከመጣን በኋላ ደግሞ የከበደን እና ፈተና ነው ብለን ያልነውን ነገር ብናካፈላቸው አዲስ ለሚመጡት ሊጠነቀቁበት ስለሚችሉ በቃ ያስተምራል ያልነውን እና ደግሞ የተለያየ ደግሞ ምግብ የምንሰራለን፣ የአረብ ምግቦች አሁን እሱ ለአዲስ ለሚመጡት ልጆች ምግብ አሰራር ለማይችሉ ምግብ ስሩ ሲባሉ አማርኛ አረብኛም ስለማይችሉ ግዴታ አማርኛ ያለው በአማርኛ የተጫነ ዩቲዩብ ላይ ገብተው ሰርች አድርገው በቀላሉ ምግቡን መስራት ስለሚችሉ ይህም ለነሱ ስለሚጠቅም ምግብ እየሰራን ብንለቅላቸው ሊታይልን ስለሚችል በዚህም መሳተፍ እንችላለን ማለት ነው፣ እና ብዙ ብዙ ነገሮችን እየሰራን ማቅረብ ማስተላለፍ ስለምንችል እንዳልኳችሁ ነው እንግዲህ ዩቱብ ብሔር አይጠይቅም፣ ዘር አይጠይቅም፣ ነጭ ጥቁር አይልም። ትሰራላችሁ፣ ይከፍላል። ስለዚህ ማንኛውንም ነገር ሰውን ያስተምራል፣ ይጠቅማል ያልነውን ነገር እያቀረብን በትርፍ ሰዓታችን ተከፋይ መሆን እንችላለን ማለት ነው። ሀገራችን ከገባን በኋላ ደግሞ በነጻነት እየተንቀሳቀሰን ከአንዱ ቦታ አንዱ ቦታ እየተንቀሳቀሰን ቪዲዮዎችን በመስራት ሰዎችን ደግሞ በመንገድ ላይ በሃይማኖታዊ ነገር ጥያቄም እየጠየቅን ሊሆን ይችላል። በቃ ሰውን ያስተምራል ብለን ያልነውን ነገር እያቀረብን ቪዲዮዎቻችንን እየሰራን ዩትዩባችንን ማሳደግ እንችላለን። ይሄንን ለማድረግ የሚያስፈልጉን መጀመሪያ ላይ እንደጠቀስኩላቸው ሶስት ነገር ብቻ ናቸው። ስልክ ነው አንደኛው ነገር፣ ያው ስልክ መቼም በዚህ ሰዓት ያለው የሌለው የለም ብዬ አላስብም። ሁላችንም ታች ስልክ አለን። ሁለተኛው ደግሞ ለማስታወስ ያክል ነው፣ ኔት ነው ወይም ደግሞ ዳታ በየወሩ እየከፈለን እንጠቀማለን። ስለዚህ ይህን ሁለት ካለን ሶስተኛው ደግሞ ቬሪፋይ ማድረጊያ ስልክ ቁጥር ካለን ሶስቱ ነገሮች በቂ ናቸው ዩቲዩብ ለመክፈት እና ደግሞ እንዴት አድርገን እንክፈት ካላችሁ ደግሞ ቅንቅን ዩቲዩበሮች ሰርተውልናል ቪዲዮ የትኛውንም ነገር የምፈልጉትን ቪዲዮ ለመጫንም ሆነ ስልክ እንዴት ቬሪፋይን ለማድረግም ሆነ ዩቱብ አከፋፈት ብለን የምንፈልገውን ነገር ሰርች ብናደርግ ሁሉም ተቀምጠውልናል ማለት ነው። ስለዚህ ያንን በማየት ከነሱ በመማር ትላላቅ ፌመስ የሆኑት እደረሱበት ለመድረስ እንጣረላቸዋለሁ። ስለተከታተላችሁ አመሰግናለሁ። ላይክ፣ ሸር ማድረጋችሁን አትርሱ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ሰላም አለይኩም ወረህመቱላሂ ወበረካቱ